ማለት ተኝተሃል፣ ማለት ዝና ከብዙ ሴቶች ጋር እንደምትወጣ ከጓደኛው ሚስት ጋር አብረህ እንዳደርክ እናም ቀርጻ ቪዲዮ እንደለቀክባት ነግሮኛል። እና አምነን አላመንኩትም፣ ግን እንደዛ አድርገሃል። እዚህ ድረስ ከተከተለሽ

ምን ዞር ሰብ ሸፈን ታደርገኛል። እሺ ግን ምን ልታደርግ ነው? ከጀርባ ዞር ዝና ሊሆን ይችላል እኮ ሞገስ ጀርባ ዝና ሉላና ጥቼ በፍጹም መኖር አልችልም። ሞገስ መገደል አለበት። ይህንን ማድረግ ካልቻላችሁ ደግሞ በእናንተ ላይ የከፋ ነገር ይጠብቃቸዋል በማለት ባጋቾቹ ላይም ዝቶባቸዋል። ማህሌትም ይህንን ነገር ተባብራ ሞገሴ እንዲገደል ካስደረገች ቤት ሊገዛላት እንደሚችልም ቃል ገብቶላታል። ነገር ግን ይህንን ለማሳካት ደግሞ ከባድ ሆኖባታል። ሆኖም ማህሌት ለምንድ ነው ግን ሉላንት በዙሪያ የከበቡ ቆንጆ ቆንጆ ሴቶች እንዳሉ ዓይንህን ገለጣ አድርጋ አትመለከትም? ሉላ ላይ ምንድን ነው የተለየ ነገር ያለው ያለችም። በተለይ ደግሞ ከአጠገቧ እየተቀመጠች እሷን እንዲያገባትም ከፍተኛ የሆነ ፍላጎት አላት ዝና ግን ከሉላ በስተቀር አንዷንም ሴት ለፍቅር እንደማያስባት ይገልጽላታል። ሆኖም በስከ መጨረሻ ዳጣ ከሞገሴ ጋር የተገናኘችበት ቀን ሰንበት በት ስላለ ዛሬ ላይ ናፍቀኛል፣ መገናኘት እፈልጋለሁ በማለት ምሽት ላይ ተገናኝተዋል። ሞገሴ እንግዲህ በጠረራ ፀሐይ ለመውጣት ዝናን ከመፍራቱ የተነሳ ከሉላ ጋራ ማሳለፍ ከጀመሩ ሰንበት በት ብሏል። ዛሬ ላይ ግን ሉላ ፀሐይዋን አፈቀችኝ፣ አንድ አፍታወተን እንመለስ በመባባልም ተነስተው ውጭ ላይ ደርሰው ተመልሰዋል ሞገሴ ከሉላ ጋር ከተገናኘ በኋላ እንግዲህ ለመጀመሪያ ጊዜ በቀን ወደ ውጭ መውጣቱ ነው ዛሬ ላይ ግን ከዳጣ ጋር ለመገናኘት በጨለማም ተቀጣጥረዋል እስከ መቼ የጨለማ ጉዞ የፀሐይ መውጣት አቁመሃል ማለት ነው አለችውም እንዴት ብዬ አለ በእርግጥም ራሱን የሚከላከልበት ሽጉጥ ታጥቋል ይህ ከጀርባ የሚከታተላቸውን ሰውም ከርቀት ተመልክተውታል ዝና የሆነ እንዴ አለች ዳጣ በጣም ፈርታለች ሆኖም እሱም አይመስለኝም እሱ ከሆነ ፊት ለፊት ነው የሚመጣው፣ አይደበቅም አለ ሞገሴ። በመጨረሻም ሽጉጡን በመምዘዝ እርምጃ ሊያደርስ እንደሚችልም ነግሯታል። በስከ መጨረሻም ቀደም ብሎ ሞገሴ ወደዚህ አጋች ወደ ተባለው ሰው እያመራ ነው። ዳጣ ግን ከኋላ ከኋላ እየተከተለች ነው። ዳጣና ሞገሴ ምን ይገጥማቸው ይሆን? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዳረስ እያልኩኝ ምሳሌ ድራማ ክፍል 64 ምን አዲስ ነገር አለ አብረን እንመለከታለን እንግዲህ ማህሌት ወደ ዝና ቤት አምርታ ነበረ ያውም በጨለማ ሆኖም በውበቷ ጠልፋ ለመጣል ብዙ ጥረት አድርጋለች የዝና ድክመት ሉላ ከጎኑ ስለሌለች ይህ ደግሞ ለእሷ ጥሩ አጋጣሚ መስሎ ስለታያትም እንግዲህ ሉላን ስለማታገኛት ከአጠገቤ ያለውን እድል ተጠቀም በማለትም ገላዋን እያሳየች እና እሷ የምትፈልገው እንዲፈጽምላትም እየጠየቀች ነበረ። ዝና ግን በጥፊ ይመታታል። እንዴት እኔ ለአንተ ብዬ ባሰብኩኝ በጥፊ ትመታኛለህ? በማለትም ጠየቀችው። እሱም ምን አይነት ወራዳ ልክስክስ ሴት ነች በማለት በጨለማ አመናጭቆ ያባርራታል። በእርግጥም ጨለማውን ፈርታ ስለነበረ እንዴት እወጣለሁ? አለችው። ምን አገባኝ ኔ። ጅብነሽ አንቺ ራስሽ በማለትም በጨለማ እንግዲህ ያንን ቤት ጥላ እንድትሄድ አድርጓታል። ቤት ከተመለሰች በኋላ ያሰበችው ዕቅድ እንዳልተሳካላትና ዝና ምን ያህል ከባድ ሰው እንደሆነም ለእህቷ ትነግራታለች። እህቷም ድሮም ብዬሽ ነበረ ማህሌት አንቺ አትሰሚኝም እንጂ አለቻት። ነገር ግን ማህሌት አሁን ምልህ የተያዘች ትመስላለች። ወደፊት በዚህ ጉዞ ልትቀጥል እንደምትችልም ነግራታለች። እግሬ ስር እንዲወድቅ አደርገዋለውኝ እሱ ለመጀመሪያ ጊዜ ሲያንገራግረኝ እንጂ ይህን ያየ ወንድ ሁሉ እንዴት በዚህ ልክ ሊያመንጫጭቀኝ ይችላል? እያለችም እየነገረቻት ነበረ። ኤፍራታም እንግዲህ ከተሳካለሽ ሞክሬው ብላታለች። ቅድስትም ብሩኬ ስልክ ደውሎላታል። ማለትም ምሳሌ ታክማ አሁን ወደ አገር ቤት ሊገቡ ቀኑ እንደተቃረበም ይህንን ለዳጣ እየነገረቻት ነው። ዳጣም በጣም ተደሰተች። አይገርምም። እንግዲህ ምሳሌ ለአባቷ ምን ያህል መስዋዕትነት እንደከፈለላት ታውቅ ይሆን? ምን አይነት ሁኔታ አባቷንስ ልታከብረው ትችላለች? እያለችም እሷ ራሱ ቤተሰቦቿን የፈለገችው የብሩኬን አባትነት ከተረዳች በኋላ ነበረ። በእርግጤን አባትስ ጨካኝ ነው፣ አውጥቶ ጎዳና ላይ እየጣለኝ፣ ይህን ያህል ክፉ ቢሆን አይደለም ወይ እንደ ምሳሌ አባትማ በጣም ይገርማል እያለች በብሩኬ እየተደነቀች ና ምን ያህል ልጁ ሲል መስዋዕትነት እንደከፈለም ለቅድስት እየነገረቻት ነበረ። ስትም ደስታዋ ከልክ ስላለፈ የእሷን ደስታ ግን ከፍቅር ጋር ነበር ያያያዘችው። ብሩኬን ተወጅዋለሽ አይደል ያስታውቅብሻል አለቻት። አይ እንደዛ ሳይሆን ብቻ እስከሚመጡ ቸኩያለሁ በማለትም ገለጸችላት። አቶ ዝናም እንግዲህ ትቢቱ እንዳለ ሆኖ አሁንም ከማህሌት ጋር ተገናኝቶ እዱን እንድትፈጽምለትም እያስገደዳት ነው። ማለትም ሉላን እስካሁን በተለያዩ ሰዎች እያስፈለጋት እንዲበቀል ላሉ ሊያገኛት እንዳልቻለና ስሜታዊ ሆኖም ማህሌት ላይ ሲጮህባት ነበር። እሷም እስኪ ታገስ፣ ስሜታዊ አትሆን፣ ይልቁንስ ሞገሴ ብቻ ለምን ይታያል? ብሩክ የምኮ ወንጀለኛ ነው፣ ነገ ሲመጣ ጥቃት አድርስበት እያለች የበቀል ጥጓን እንዲያሳይላትም እየገለጸችለት ነበረ። ነገር ግን ትኩረቱ እሱ ላይ ሞገሴ ነው፣ ምክንያቱም ከብሩኬ ምንም አይነት ጉዳይ የለውምና። እሷ ግን በሉላ እያሳበበች ነበር። የምትነግረው ከጀርባው ብሩክ ስላለ ነው ወዘተረፈ እያለች ግን ለምንድን ነው ሉላ ላይ ብቻ ትኩረት ያደረግከው? እስኪ ዙሪያን ተመልከት እና ስንት የሚያምሩ ውብና ቆነጃጅቶች እንዳሉም ብትገነዘብ ይህን ያህል ሉላ ላይ ባላፈጠጥክ ነበር አለችው። ያምሻል እንዴ እንዴት እንደዚህ አይነት ነገር ትናገርኛለች! ሉላ ሁለ ነገሬ ናት። አንቺ ፊት ላይ የሚታየው ውበት ነው፣ አይደለም ይህንን ብቻ ነው የምታስብው? በማለት መሀሌትን ጠይቋታል። ሆኖም ሉላን የወደዳት በውስጣዊ ውበቷም ጭምር እንደሆነም ገልጾላታል። ሞገሴና ሉላም አሁን እዛችው ቤታቸው ሆነው ፀሐይዋን አፍቀችኝ ውሰደኝ ብለዋለች። እና ቢያገኝንስ የሚል ስጋት ቢኖርበትም ነገር ግን እሷን ለማስደሰት ወደ ውጭም ይዟት ወጥቷል። የተወሰነም ወክ እንዳደረጉ ወዲያውኑ ይመለሳሉ። ምክንያቱም ዝና ካገኛቸው አይመራቸውምና። ታዲያ ከተመለሱ በኋላ ግን አንዳንድ ጥያቄዎችን ትጠይቀው ነበር። በተለይ ከማህሌት ጋራ አብረው እንደተኙና የእርቃን ቪዲዮ ቀርጾ እንደለቀቀባት ይህንን ታሪክ ደግሞ ዝና እንዳጫወታትም ትነግረዋለች። ሞገሴ በጣም ተደናገጠ። የሚወዳት ፍቅረኛው ይህንን ታሪክ ሰማች ማለት ምናልባትም በሁለታቸው መካከል ቅራኔ ሊፈጥር ይችላል የሚል ሀሳብ ስለነበረው፣ እንግዲህ እኔና አንቺ ያው ተለያይተናል፣ ጠብቀኝ አላልሽኝም። ለማንኛውም በመካከል ብዙ ስህተቶች ተሰርተዋል። ይህንን ባደርግ ደግሞ አትፍረጅብኝ ይላታል። ታዲያ ዝና ያለውን ግን አመንሽው? በማለትም ይጠይቃታል። እሷም አይ ዝና የነገረኝን እንኳን አላመንኩትም። እንኳን አላመንሽው ባታምኒው ነው የሚጠቅምሽ፣ በማለትም ይገልጽላታል። ዝናና ማህሌትም አጋቹ ጋራ በመገናኘት ወደ መጠጥ ቤት በማምራትም ይህ አጋች በሞገሴ ላይ ምን ማድረግ እንዳለበትም ትዕዛዝ እየተላለፈለት ነው። ይህ አጋች በትክክል ሞገሴን መግደል ካልቻለ ወዮልህ በአንተ ላይ እርምጃ ይወሰድብሃል ተብሎም ለከፍተኛ ዛቻና ማስፈራሪያም ተዳርጓል። ይህ ሰውም በትክክል መተግበር እንዳለበትም ቃል ገብቷል። በጣም ለሞገሴ በመደወል ናፍቋት እንደሰነበትና ቃል የገባላትን ጉዳይ ማለትም ቤተሰቦቿን የማፈላለጉን ነገር ቤተሰቦቿን እንዲያፋልጋት ጠይቀው ነበር። ሞገሴ ግን አሁን ላይ በነፃነት መንቀሳቀስ ስለማይችል ሩኬ ምሳሌን አሳክሞ ከመጣ በኋላ ሊያፋልጋት እንደሚችል ቃል ገብቶላታል። እንግዲህ አንተ ዝናን በመፍራት የቁም እስረኛ ሆን ሆንክ አይደል? ለማንኛውም ናፍቀኛል መገናኘት እፈልጋለሁ በማለትም ለሞገሴ ይገልጻለታለች። በስከ መጨረሻም ስልክ ተደዋውለው በጨለማ እንዲገናኙ ሆኗል። ማለትም ቀን ላይ አልችልም የምንቀሳቀሰው ማታ ማታ ነው ብሏታል። ታዲያ ተገናኝተውም ብርኬ ከነገ ወዲያ ወደ ኢትዮጵያ እንደሚመለስም ለሞገሴ ነግረዋለች። ሞገሴም በጣም ደስ ብሎታል። በእርግጥ በመካከላቸው በተፈጠረው ቅራኔ እንትቀበለዋለህ ወይ በማለትም ጠይቀው ነበረ። ለማንኛውም እንግዲህ ምሳሌ ታክማ ትዳንለት የሆነ ውስኗል። ብሩኬን አሁን እንኳን የማገኘው አይመስለኝም፣ ግን በነገሩ በጣም ደስ ብሎኛል በማለትም ገልጾላታል። በጣም ታዲያ ይኸው ሉላንም ማገኘት ምሳሌም እንኳን ታከመች ይህንን ማድረግ ስህተት አልነበረም፣ በማለት ብሩኬ ያኔ ዝናን እያስከተለ ወደ ሞገሴ መምጣቱ ስህተት እንዳልነበረም ለማሳመን ሞክራለች። እሱን እንኳን ተዩ ዋናው የምመኘው ነገር የምሳሌ ታክሞ መዳን ስለሆነ ይህንን በጉጉት የምንጠብቀው ነው። በሰላም ወደ ሀገሩ ይግባ በማለት መልካምኞትን እየገለጸለት ነው። ሆኖም ከዝና ተደብቆ እንግዲህ የጨለማ ጉዞን የመረጠው ሞገሴም እስከ መጨረሻ ይህ አጋች እየተከታተላቸው እንደነበርና ይዛቸውን ቦታን እያመቻቸ ነው። ነገር ግን ሞገሴ ቀድሞ ነቅቶበታል። ሽጉጥም ይዞ ራሱን ከጥቃት ለመከላከል እየተንቀሳቀሰ ይገኛል። ሆኖም ይህንን አጋችም ከጀርባው ለመምታት ጥረት እያደረገ ነው። ሞገሴ ይሳካለታል? ከእነዚህ አጥቂ ራሱን ይጠብቅ ይሆን? አብረን የምንከታተለው ይሆናል። ዝና ወጥመድ አሁን ሞገሴ ብቻ ሳይሆን ዳጣም ጭምር ናት። ምክንያቱም እሷ መያዝ አለባት እንድትጠቁማቸውም ስለፈለጉ ማለት ነው። ዳጣ የጥቃቱ ሰለባ እንደሆነችም እያሰቡ ነው። ይህ ነገር ይሳካላቸዋል ወይስ አይሳካላቸውም? አብረን የምንመለከተው ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ይሆናችሁ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።